ባልቦ በድሪዋ ባልቦ በድሪዋ ባንገቷ ግማዴ ይወዳታለሁ ሆዴ በአልቦ በድሪዋ ባልቦ በድሪዋ ባንገቷ ግማዴ ይወዳታለሁ ሆዴ ወይ አንቺ ነይልኝ ሰውነቴ ወይም እኔ ልምጣ ወይም እኔ ልምጣ ወይ ፈረስ የላስጭን አከላቴ ፈጥኝ እንድመጣ ፈጥኝ እንድመጣ በፍቅርሽ ታምሜ አከላቴ ሳሎን ቀበጥባጣ አልሆን ቀበጥባጣ ባልቦና በድርሽ ሰውነቴ በመቃንገትሽ በመቃንገትሽ ስምሽን ንገርኝ የኔ አበባ ላንጎራጉርልሽ ላንጎራጉርልሽ መውደድ ያገር የሰውት አይተይ መውደድ ያገር የሰው ፍቅራ አይገዛት አይነይ ደሞ እንዳልዋ ሰው መውደድ ያገር የሰውት አይነይ መውደድ ያገር የሰው ፍቅራ ይገዛ አይተይ ደሞ እንዳልዋሰው